ያጁ ሙንሽድ ሙሐመድ ሰኢድ ቀብር ስነ ስርዓት በትውልድ አገሩ ደሴ የተፈጸመ። ገና ልጅ ነው፣ ገና ደግሞ ለጋ እድሜ ላይ ስለሆነ ምንም አይሆንም ብሎ ነበር በርካቶቹ የጠበቁት። እጅግ አሳዛኝና ልብ የምነካ መርዶ የተሰማው የሙንሽድ ሙሐመድ ሰኢድ ህልፈት ነበር። በጣም አሳዛኝ በርካቶችን ልብ የሰበረ ሙስሊሞች ብቻ ሳይሆኑ የተለያዩ እምነት ተከታዮች ወንድሞቹ እንዲሁም በማህበራዊ ሚዲያ ላይ እሱን የሚያውቁት በእልፈቱ ጥልቅ አዘናቸውን እየገለጹ ይገኛሉ። ሙንሺድ ሙሀመድ ሰኢድ ለእስልምና ብቻ ሳይሆን ለሁሉም ፍቅር ያለው ተወዳጅና የሁሉም ልጅ እንደነበረ ጭምር ነው የወጡት መረጃዎች የሚያሳዩት ለሌሎች ፍቅርን የሚያሳይ ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይል በአንድነት፣ በህብረት፣ በፍቅር የሚኖር ድንቅ ኢትዮጵያዊ እንደሆነ ከሱ ጋ የኖሩት ጓደኞቹም ሲገልጹም ተስተውሏል። በደግነቱ ደግሞ በርካቶችን ያስገረመ ያገኘውን ገንዘብ ሁሉ ከሌሎች ጋር እንብላ እንጠጣ እንደሆነ ጨምረም ነው አንድ ብር እጁ ላይ ሳያስቀር ከሁሉም ጋር ገንዘቡን ሳይሰስት ለወንድሞቹ ከመርዳትም ወደ ኋላ የማይል ድንቅ ሰው እንደነበረ ጭምርም ነው። ይህ ወጣት ገና በለጋ እድሜ ማለፉ በርካቶችን እምባ እንዳራጨ ጭምርም የወጡት መረጃዎች ያሳያሉ። ባልተጠበቀ ጊዜና ሰዓት ማለፉ በርካቶች ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። ሙንሽድ ሙሀመድ ሰኢድ በጣም በሚገርም ሱ በጣም ለየት ባለ መልኩ በእስልምና ተከታዮች ዘንድ መንዙማን ሲያቀርብ ይስተዋላል። እጅግ አስገራሚ ከዚህ በፊት ከሰራቻቸው ስራዎች መካከል እጅግ ልብ ከሚነኩት ስራዎች መካከል በተለይ ስለዚች ዓለም ስለ ፈተና ስለ ህልፈትን በማስመልከት ሁሉ ነገር እንደሚያበቃ የሰራው በርካቶችን እምባራጭቶ ነበር፣ መድረክ ላይ ሲያቀርብ ሙንሽድ ሙሀመድ ሰኢድ በዚህ ስራው ላይ ያቀረበው ሁሉም ነገር ኃላፊና ጠፊ እንደሆነ ጭምርም ነው። ሁሉም ነገር ምድር ላይ ያለው ነገር ይቀራል። አንድ ቀን የሰው ልጅ ስሞት ያበቃለታል። የሰው ልጅ ሩጫ እስከ መቼ? በማለትም በጣም የሚገርም መልእክቱን እንዳስተላለፈ ጭምርም ነው። በርካቶችም በሰአቱ በመልእክቱ ተነክቶ እንዳለቀሱ ጭምርም ነው። ምክንያቱም የዚች አለም ነገር ሁሉም ነገር ኃላፊና ቀሪ ነው። ስለዚህ መልካም ነገሮችን መስራት እንደሚያስፈልግ ጭምርም ነው በዚሁ ግጥሙ ለማስተላለፍ የሞከረው እጅግ አስገራሚና በጣም ብዙዎች ገና የጠበቁት ገና ብዙ ስራ ይሰራል ብሎ ነበር ግን ህይወቱ ማለፉ በርካቶችን እንዳሳዘነ ነው። ምክንያቱም ታላቅ ነው፣ በጣም የሚገርም በጣም በሚገርም ድምፁ በርካቶችን ቀልብ የሳበ እንደሆነ ጨመረም ነው። ሙንሽድ ሙሀመድ፣ ስለ ፍቅርም በዚህ መልኩ ገልጾ ነበር። መንኗል ፍቅር በአል ኢማንም የለማማ አዎ ምን ኗል ፍቅር የእርስ በርስ መዋደድ፣ መፋቀር፣ እጅ ለእጅ መያዝ የቀረበት ዘመን ላይ ነው ያለ ነው። እጅግ አስቸጋሪ ወንድም ወንድ ላይ የምነሳበት እንዴት ጭካኔ በማለትም የሰራዋቸው ስራዎች መካከል በጣም በሚገርም ሁኔታ በርካቶቹም የተገረሙበትም ነው። ወንድም ወንድሙ ላይ በምነሳበት በዚህ ግፉ ዘመን እንዴት ፍቅር ይመጣል? በማለትም ሲናገር አጥብቆ ስለ ፍቅር ምን አይል ብርቱ ፍቅር ምን አይል እንደሚያስፈልግ ጀመረም ያስተላለፈበት መልእክት እንደሆነ ጀመረም ነው። ብዙ መካሪ የሆኑ ስራዎችን ሲሰራ የነበረው ሙንሽድ ተወልዶ ያደገው ከወደ ወሎ ደሴ እንደሆነ ጀምረም ነው። መስጊድ የሚያዝወትር ከልጅነት ጀምሮ በጣም በሚገርም ሁኔታ መስጊድ ስመላለስ እንደነበር ጀምረም መዋያው ማደሪያው መስጊድ ነው። በዚህ እድሜው በማለት በርካቶቹ እንዴት እንዳው እንደዚህ በወጣትነቱ ምን ያህል ያዝወትራል በማለት በርካቶች ወጣቶች የተለያዩ ቦታ በወጣትነት ነገር እየተነዱ ባሉበት ሰዓት ላይ እሱ ግን ወደ መስጊድ መመላለሱ የበርካቶችን ቀልብ እንደሳበና በርካታ የእስልምና ተከታዮች ሲገልጹ ነበር። ሙንሽድ ሙሀመድ ከልጅነት ጀምሮ ስለጀመረ ነገሮችን ሁሉ በደንብ እንደሚያቅ ጀምርም ነው። የቁርአን እውቀትም የአዲስ ቢሆን አጠቃላይ በጣም በሚገርም ሁኔታ በደንብ እንዳዘወተረ ጭምርም የወጡት መረጃዎች ያሳያሉ። በተለይ ደግነት ሆኖ በርካቶችን ደግሞ እምባ እያራጨ ያለው ሲያልፍ፣ ከዚህ በፊት ስለ ሳውዲ ጉዞውን በማስመልከትም እጁ ላይ የነበረው 88 ሺህ ብር ብቻ እንደነበረ ጭምርም ነው። በወንድሞቹ እገዛ ወደ ሳውዲ ደርሶ መመለሱንም የወጡት መረጃዎች ያሳያሉ። ከዛም ጾም መፍቻ ላይ ድርሼ እመለሳለሁ እንዳለ ደርሶ ስመለስ የተላጨው ጸጉር እንኳን ሳይበቀል ማረፉ ነው በማለት በርካቶቹም ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። ስለዚህ ወጣት ሙንሽድ በጭንቁ ቀጠሮ ስዋት በመ ድምፁና ዜማው ግጥሙ በርካቶችን እንዳስገረመ ጭምርም፣ ሙስሊም እምነት ተከታዮች ብቻ ሳይሆኑ ሌሎች የሚያደምጡት ስራዎች እንደሆኑ ጭምርም ነው በርካቶቹም እየገለጹ ያሉት። ድምፁ ደግሞ ለየት ይላል በማለትም በርካቶቹም በጣም ደስ የሚል ድምፅ እንደነበረው ጭምርም፣ ቃናው ራሱ ለየት እንደሚል ጭምርም በርካቶቹ ሲገልጹ ነበር። በእስልምና ተከታዮች ዘንድም በዚህ ድምፅ በርካቶቹ ሲገልጹም ተስተውሏል። ሙንሺድ ሙሀመድ በጣም የሚገርም በድምፁ በግጥሙ በርካቶችን በተለይ የሙስሊም ወንድሞቻችን በጣም የሚወዱትና የሚያከብሩት ገና ብዙ ይሰራል ብሎ ስጠብቁት ህይወቱ ማለፉ በርካቶችን እንዳሳዘነ ጭምርም ነው። በሙንሽድ ሙሀመድ ህልፈት ሙስሊም ብቻ ሳይሆን ክርስቲያን፣ የተለያዩ እምነት ተከታዮች በጣም ማዘናቸውን የወጡት መረጃዎች ያሳያሉ። በጣም በሚገርም ሁኔታ ከሁሉም ጋር ፍቅር የነበረው ወዳጅ የነበረው ልጅ ገና በዚህ ዕድሜው ማለፉ ነው በርካቶችንም እምባ ያራጨው ሙንሽድ ሙሀመድ ልታይ በእድሜውም ልታይ ልታይ እንደማይልና በስራዎቹ ብቻ በጣም በሚገርም ሁኔታ ስራዎቹ አፍ አውጥቶ እንደምናገሩለት ጭምርም ነው። በተለይ ደግሞ በሙስሊም መንዙማዎች መካከል እጅግ አስገራሚና የበርካቶችን ልብ በመንካት የምታወቀው የእሱ ስራዎች አንዱ እንደሆኑ ጭምርም ነው የወጡት መረጃዎች የሚያሳዩት። በልጅነቱ የድንቅ ወጣት ማለፉ በርካቶችን ባልተጠበቀ ጊዜና ሰዓት ስለሆነ በርካቶችን ባንደተናነቃቸው ጭምርም በትውልድ ሀገሩ ወደ ደሴ የቀብር ስነስርዓቱ ተፈጽመዋል። በርካቶቹም ሀዘናቸውን እየገለጹ እንደሚገኙ ጭምርም የወጡት መረጃዎችን በማስመልከት አጠቃላይ ሙንሽድ ሙሀመድ ሰኢድ የአራት ልጆች አባት እንደሆነ ጭምርም ነው። ልጆቹ በአሁን ሰዓት ባለቤቱን ጨምሮ በአሁን ሰዓት ድጋፍ እንደሚያስፈልጋቸው ጭምርም ነው። ሙንሽድ በጣም በሚገርም ሁኔታ የሙስሊም ልጅ ብቻ ሳይሆን የኢትዮጵያ ልጅ እንደሆነ ጭምርም በርካቶቹ የገለጹ እንደሚገኙ ጭምርም፣ ህይወቱ በማለፉ በርካታ ኢትዮጵያውያን ሀዘናቸውን የገለጹ እንደሚገኙ ጭምርም ነው። በተለይ ኢትዮጵያውያን ምን ያህል አንድ እንደሆኑ ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይል ሁሉም በአንድነቱ፣ ምክንያቱም ይህ ታላቅ ወንድማችን ፍቅርን ብቻ ለፍቅር የሚኖር ድንቅ ኢትዮጵያዊ እንደሆነ ጭምርም በርካቶቹ የገለጹ እንደሚገኙ ጭምርም የወጡት መረጃዎችን በማስመልከት ሙንሽድ ሙሀመድ ሰኢድን በማስመልከት በጥቂቱ አጠር ባለ መልኩ ነው ለእናንተ የዘነላቸው መጣ ነው። ዛሬ ቀብር ስነ ስርዓቱ መፈፀሙን የወጡት መረጃዎች ያመለክታሉ። በጣም አሳዛኝ ና እጅግ ልብ የምነካ በጣም በሚያሳዝን ሁኔታ ባልተጠበቀ ጊዜ ና ሰዓት የሙስሊም ሙንሽድ ሙሀመድ ሰኢድ ማለፉ በርካቶችን እንዳሳዘነ ጨምርም የወጡት መረጃዎች ያሳያሉ። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪታ ፈርፎ ይህንን ቻናል ሳብስክራይብ በማድረግ ቤተሰብ ቢሆኑ። በዚሁ ቻናል ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሚተላለፉ ሳብስክራይብ በማድረግ ቤተሰብ ቢሆኑ። ይህንን ቪዲዮ ላይክ፣ ሼር ና ኮመንት በማድረግ ላልሰሙት እንድዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። ለሙንሽድ ሙሀመድ ሰኢድ እና ለመላው ሙስሊሞች እንዲሁም ለኢትዮጵያ ወዳጆቹ መጽናናትን እንመኛለን። ሚኪነኝ ነኝ። ሰላም ኩሉልኝ